በሃያ ስምንት አማኑኤል በሃያ ስምንት ቀን አማኑኤል ወይም ገና በመባል የሚታወቀው የከበረው የልደት በዓል ነው። ይህም ምንድ ነው? ሰዎች ሁሉ ይቆጠሩ ዘንድ ስማቸውንም ይጻፉ ይመዘገቡ ዘንድ ከንጉሥ ቄሳር ትእዛዝ ወጣ። ስለዚህም እመቤታችን ቅድስት ድንግል ማርያም የትቆጠር ዮሴፍ ከናዝሪት ወደ ቤተልሔም የእርሱንና የቡርክት ድንግል ማርያምን ስም ሊያስመዘግብ ወጣ። እርሱ ከአይሁድ ነገድ ከዳዊት ወገን ነውና ቤተልሔምም የዳዊት ቦታው ናትና። ወኮነ በውእቱ መዋዕል ወፅአ ትእዛዝ እምኀበ አውግስጦስ ቄሳር ከመ ይጸሐፍ ኩሉ ዓለም እንዳለ በዚያ ሞራት እንዲህ ሆነ ሰው ሁሉ ይቆጠር ዘንድ ከአውግስጦስ ቄሳር ትእዛዝ ወጣ። ቄሬኔዎስ ለሶሪያ መስፍን በነበረ ጊዜ ይህ የመጀመሪያ ቆጠራ ሆነ። ሰው ሁሉም ሊቆጠር ወደ ከተማው ሄደ። ዮሴፍም ከገሊላ አውራጃ ከናዝሬት ከተማ ወደ ይሁዳ ቤተልሔም ወደምትባለው ወደ ዳዊት ከተማ ወጣ። እርሱም ከዳዊት አገርና በዘመዶቹ ወገን ነበርና ጸንሳ ሳለች ከጮኛው ከማርያም ጋር ሊቆጠር ወደዚያ ወጣ። የሉቃስ ወንጌል ምዕራፍ 2 ከቁጥር 1 ወለደት ወልደ ዘበኩራ ወአሰረቶ መንኮበያቲሁ ወአስከበቶ ውስተጎል ወጠብለለቶ በአጽርክት እንዳለ እንዲሁም ስማልወሙ መካን ውስተህ ማይደረሙ እንዳለ። ከዚህ በኋላ ከዚያ ቤተልሔም ሳሉ የምትወልድበት ቀን ደረሰ። ወንድ ልጅንም ወለደች፣ አውራ ጣቱንም በጨርቅ ጠቅልላ በበረት አስተኛችው፣ ለማደሪያቸውም ቦታ አልነበራቸውምና። በዚያም ሰፈር እረኞች ነበሩ፣ ሌሊቱንም በየተራ ይጠብቁ ነበር። እነሆ የእግዚአብሔር መልአክ ከመካከላቸው ቆመ፣ የእግዚአብሔርም ብርሃን በላያቸው ላይ በራ፣ ታላቅ ፍርሃትንም ፈሩ። መልአኩም ለእናንተና ለመላው ዓለም ደስታ የሚሆን ታላቅ የምሥራች እነግራችኋለሁና አትፍሩ አላቸው። እንዲህም አላቸው እነሆ ዛሬ በዳዊት ሀገር መድህን የሆነ ጌታ ክርስቶስ ተወልዶላችኋልና ለናንተም ምልክቱ እንዲህ ነው። ሕፃኑ አውራጣቱን ታስሮ በጨርቅ ተጠቅልሎ በበረት ውስጥ ተኝቶ ታገኙታላችሁ አላቸው። የሉቃስ ወንጌል ምዕራፍ 2 ከቁጥር 7 እስከ 21። ድንገትም ከዚያ መልአክ ጋራ ብዙ የሰማይ ሰራዊት እግዚአብሔርን እያመሰገኑ ለእግዚአብሔር በሰማይ ምስጋና ይሁን እያሉ፣ በምድርም ሰላም ለሰው በጎ ፈቃድ እያሉ መጡ። የሉቃስ ወንጌል ምዕራፍ 2 ቁጥር 13 ከዚህም በኋላ መላእክት ከእርሱ ዘንድ ባረጉ ጊዜ እነዚህ እረኞች ሰዎች እርስ በርሳቸው ኑ ወደ ቤተልሔም እንሂድ ይህን የእግዚአብሔር የገለጠን ነገር እንወቅ አሉ። ፈጥነውም ሄዱ ማርያምና ዮሴፍን ሕፃኑንም በበረት ውስጥ ተኝቶ አገኟቸው። አይተውም ነገሯቸው። ስለዚህ ሕፃን እንደሆነ እንዲሁ አወቁ። እረኞች የነገሯቸው የሰሙ ሁሉ አደነቁ። እረኞችም ለሕፃኑ ሰግደው እግዚአብሔርን እያመሰገኑ ወደ ቦታቸው ተመለሱ። ደስታውን ገና በመጫወት ገለጹ። ስለዚህ ገና ተባለ። የአምላካችን የልዑል እግዚአብሔር ረድኤቱ በረከቱ ከሁላችን ጋር ይሁን። በሁለተኛነት የምናከብረው በዓላችንም አብርሃምና ይስሐቅን ነው። አብርሃምና ይስሐቅ በዚህች ቀን ይውላሉ። ታሪካቸውም እንዲህ ነው። ሰይጣን ለምቀኝነት አያርፍምና በጌታችን ቀርቦ አብርሃም ወዳጄ ነው ትለዋለህ፣ ልጅህን ሰዋልኝ ብትለው አይሰዋልህም ብሎ ጠየቀው። እግዚአብሔርም አብርሃምን አለው፣ የምትወደውን ልጅህን ይስሐቅን ወደ ተራራ አውጣውና እዚያ ሰዋው አለው። የሰይጣንን ሐሰተኝነት፣ የአብርሃምን ታማኝነት ለመግለጽ እንዲህ ብሏልና ዘፍጥረት ሃያ ሁለት ቁጥር 1 እስከ 20፣ አብርሃምም በጠዋት ተነስቶ አህያውን ጫነ። ልጁ ይስሐቅንና ሁለቱ ብላቴኖቹንም ወሰደ። ለመስዋዕትም እንጨትን ፈልጦ አሸክሞ ሄደ። በሶስተኛውም ቀን እግዚአብሔር ወዳለው ወደዚያ ቦታ ደረሰ። አብርሃምም በዓይኑ ቃኘ ቦታውንም ከሩቅ አየ። አብርሃምም ብላቴኖቹን እናንተ አህያውን ይዛችሁ ከዚህ ቆዩ፣ እኔና ልጄ ግን ወደ ተራራ እንሄዳለን፣ ሰግደንም ወደ እናንተ እንመለሳለን አላቸው። አብርሃምም መሥዋዕትን የሚያቃጥልበትን እንጨት አምጥቶ ለልጁ ለይስሐቅ አሸከመው። እርሱም ቢላዋውንና እሳቱን ይዞ ሁለቱም በአንድነት ሄዱ። ይስሐቅም አባቱን አብርሃምን አባ አለው። እርሱም ልጄ ምን ነው አለው። እነሆ እሳትና እንጨት እዚሁ ይዘናል፣ መሥዋዕት የሚሆነው በጉ ወዴት አለ አለው። አብርሃምም መሥዋዕት የሚሆነውን በግ እግዚአብሔር ያዘጋጀዋል አለው። እግዚአብሔር ሂድ ወዳለው ወደዚያ ቦታ በደረሱ ጊዜ አብርሃምም በዚያ መሠዊያን ሠራ፣ እንጨቱንም ደረደረ። ልጁን ይስሐቅንም አስሮ ጠልፎ በመሠዊያው በእንጨት ላይ በልቦ አንከባሎ በዚያ አስተኛው። አብርሃምም ልጁን ያርደው ዘንድ እጁን ዘርግቶ አሰረው፣ ቢላዋውን አነሳ። ይህንም አብነት ሆኖ በዘመነ መሳፍንት ዮፍታሄ ሴት ልጁን ለእግዚአብሔር ሰውቷል። መጽሐፈ መሳፍንት ምዕራፍ 11 ከቁጥር 34። በሐዲስ ኪዳን ስምዖን ወይም በላየ ሰብ እግዚአብሔርን አገኘው መስሎት በሰይጣን ተሸንግሎ ወንድ ልጁን አርዶ በልቷል። ከዚህ በኋላ የእግዚአብሔር መልአክም አብርሃም አብርሃም አብርሃም ብሎ ሶስት ጊዜ ጠራው። እርሱም አቤት አለው። እግዚአብሔር በራሴ ማልኩ ይላል። በልጅህ ላይ እጅን አትዘርጋ፣ ምንም ምን አታድርግ፣ እንደዚህ ብሎ ነገረው። አንተ እግዚአብሔር እንደምትፈራው አሁን አወኩ፣ ለምትወደው ለልጅህ አራራህለትምና መባረክን እባርካለሁ ዘርክንም እንደ ሰማይ ከዋክብት እንደ ባህር አሸዋ ፈጽሞ አበዛዋለሁ አለው። አብርሃምም ዓይኖቹን አቅንቶ በተመለከተ ጊዜ ቀንድና ቀንዱ በዕፀ ሳቤቅ የተያዘ አንድ በግ በመልአኩ እጅ ወረደለት። አብርሃምም ሄደና ወስዶ በልጁ በይስሐቅ ፈንታ ያንን በግ ሰዋው። ቦታውንም ራእየ እግዚአብሔር አለው ይህም ንጹሕ ይስሐቅ ጎልማሳ ሲሆን አባቱ ሊሰዋው ባቀረበው ጊዜ እግዚአብሔር በበግ እስካዳነው ድረስ ለአባቱ በመገዛት ለመታረድ አንገቱን ዘርግቶ እርሱም በአባቱ በአብርሃም ህሊና ፍጹም መሥዋዕት ሆነ የአብርሃም መቶ ሰባ አምስት ዓመት ሲሆነው ሸምግሎ ዕድሜ ጠግቦ ሞተ። ዘፍጥረት ምዕራፍ 25 ከቁጥር ሰባት ከዚህ በኋላ ይስሐቅ የረሃብ ዘመን ሆነና ብዙ ችግርና ቸነፈር ስደት አግኝቶታል። በአባቱ በአብርሃም ዘመን ከሆነው ሌላ በሀገር ረሃብ ሆኖ በዚያ ነበርና የፍልስጤም ንጉሥ አቤሜሌክም ወዳለበት ወደ ጌራራ ይስሐቅ በዚያ ተቀምጦ፣ ከዚህ በኋላ ይስሐቅ አርባ ዓመት ሲሞላው ሚስት ትሆነው ዘንድ ርብቃን አግብቶ ስልሳ ዓመት ሲሞላው ርብቃ ኤሳውና ያይቆብን በጥምረት ያይቆብ የኤሳውን እግር ጨብጦ ይዞ መንታ ወለደች። ኤሳውም ፀጉራም ነበር። ይስሐቅም ኤሳውን ጽኑ ኃይለኛ ስለሆነ ይወደው ነበር። ይስሐቅም አርጅቶ አይኖቹ ፈዘው የማያይ ከሆነ በኋላ እንዲህ ሆኖ ታላቁ ልጄ ኤሳውን ጠርቶ እንሆ አረጀው የምሞትበትን ቀን አላውቅም፣ ማደኛ መሳሪያህን የፍላጻ መንደፊያህን ይዘ ወደ በረሃ ውጣ፣ ሳልሞት ነብሴ እንድትመርቅ እበላ ዘንድ እንደምወደው አድርገ አምጣልኝ አለው። ሚስቱ ርብቃም ይስሐቅን ሰማችው። ኤሳውም ወደ አደን ሄደ። ርብቃም ታናሹ ልጅ ያዕቆብን ትወደው ስለነበር ቅን የዋህ ነውና እንዲህ አለችው፣ እነሆና አባትህ ወንድምህን ኤሳውን ሳልሞት በእግዚአብሔር ፊት እንድመርቅህ ካደንከው አዘጋጅተህ የምበላውን አምጣልኝ ሲለው ሰምቼዋለሁ። አሁንም ልጄ በማዝህ ነገር እሺ በለኝ። ወደ በጎቻችንም ሄደህ ያማሩ ሁለት ጠቦቶቼን አምጣልኝና አባትህ እንደሚወደው አዘጋጅቼው ለሱ እሰጠውና ሳይሞት በልቶ እንዲመርቅህ ወስደህ ለአባት እንድትሰጠው አለችው። ያዕቆብም እናቱ ርብቃን እንዲህ አላት። እንሆ ወንድሜ ኤሳው ጸጉራም ነው፣ እኔ ግን ጸጉራም አይደለሁም። ምናልባት አባቴ ቢዳስሰኝ በፊቱ እንደምዘብትበት እሆናለሁና ምርቃት ያይደለ በላዬ መርገምን አመጣለሁ አላት። እናቱም ልጄ መርገምህ በእኔ ይሁን፣ ቃሌን ብቻ ስማኝ ብላ ሂድ አለችው። ሄዶም ለእናቱ አመጣላትና አባቱ እንደሚወደው አድርጋ መብሉን አዘጋጀችለት። ርብቃም ከእርሱ ዘንድ የነበረ ያማረውን የታላቅ ልጇ የኤሳውን ልብስ ማምጥታ የታናሽ ልጇ ለያዕቆብ አለበሰችው። ያንንም የሁለቱን ጠቦቶች ለምድ በትከሻውና ባንገቱ ላይ ያደረገችና ያንን ያዘጋጀችውን እንጀራና ጣፋጭ ምግብ መብሉን ለያዕቆብ በእጁ ሰጠችው። ወደ አባቱም ሄደ። እንሆን ልጄ ማነህ? አለው። ያዕቆብም እኔ የበኩር ልጅ ኤሳው ነኝ፣ ያልከኝን አዘጋጅቼላለሁ ተነስና ትመርቀኝ ዘንድ አለው። ይስሐቅም ልጄ ልጄ ፈጥነህ ያገኘኸው ይህ ምንድነው? አለው። እርሱም ፈጣሪ እግዚአብሔር በፊቴ የሰጠኝ ነው አለው። ልጄ ቅረበኝ፣ ልዳስስህ አንተ ኤሳው እንደ ሆንክ ወይም እንዳልሆንክ አለው። በቀረበም ጊዜ ዳሰሰው፣ ቃልህ የያይቆብን እጆችህ ግን የኤሳው ናቸው አለው። ልጄ አድነህ ያመጣልኝን በልቼ ነፍሴ ትመርቅህ ዘንድ አምጣልኝ ብሎታልና አቀረበለት። ከምግቡም በላ፣ ወይንም አመጣለት፣ ከእርሱም ጠጣ። ይስሐቅንም ልጄ ቅረበኝና ሳመኝ አለው። ቀርቦም ሳመው፣ የልብሱንም ሽታ ሸተተውና፣ እነሆ የልጄ ልብስ ሽታው እግዚአብሔር እንደ ባረከው እንደ ዱር አበባ ሽታ ነው እንዲሁ አለ። እንዲህም ብሎ መረቀው። ከሰማይ ጠል ከምድር ስብ ይስጥህ፣ ስንዴህን ወይንህንና ዘይትህን ያብዛልህ። አሕዛብም ይገዙልህ፣ ጌታቸው ሁን። አንተን የመረቀ የተመረቀ ይሁን፣ የሚረግምህም የተረገመ ይሁን አለው። መጽሐፈ መክብብ ምዕራፍ ዘጠኝ ከቁጥር ሰባት ይህም በእግዚአብሔር ፈቃድ ሆነ። ይስሐቅም ወደ እግዚአብሔር ሰገደ። መቶ ሰማንያ ዘመን ደረሰ። አባታችን ይስሐቅም እንዲህ ብሎ የታየውን ራእይ ተናገረ። ከዚህም በኋላ መልአክ ወደ ሰማይ ወሰደኝ። አባቴ አብርሃምን አየሁትና ሰገድሁለት። እርሱም ሳመኝ። ንጹሃን ሁሉ ስለ አባቴ ተሰበሰቡና ወደ ውስጠኛው የአብ መጋረጃ ከበውኝ ከእኔ ጋር አብረን ሄድን። እኔም ወድቄ ከአባቴ ጋር ሰገድኩለት። የሚያመሰግኑ መላእክት ሁሉ ቅዱስ ተብሎ የሚመሰገን አሸናፊ እግዚአብሔር ምስጋናው በሰማይና በምድር የመላነው ነው እያሉ ጮኹ። አባቴ አብርሃምን እኔ በቦታዬ ልዩ ነኝ ሰው ሁሉ ልጁን ወዳጄ ይስሐቅ ስም ቢሰይም በቤቱ ውስጥ በበረቱም ለዘላለም ይኖራል። ብሩክ የሆን አንተ ብሩክ አብርሃም ሆይ መምጣትህ መልካም ነው። አሁንም ወዳጄ በልጅህ ይስሐቅ ስም የሚለምን ሁሉ በረከቴ በቤቱ እንዲኖር አደርጋለሁ። ለዘላለም ቃል ኪዳን አጸናለታለሁ አለው። ከዚህ በኋላ እንዲህ አለ ትሩፋቱን፣ ቅንነቱን፣ ገሉን የሚጽፍ ካለ ወይም በስሙ የተራበ የሚያጠግብ በመታሰቢያው ቀን የተራቆተን የሚያለብስ እኔ የማያልፈውን መንግሥት ለዚያ እሰጠዋለሁ፣ ስሙንም በሕይወት መጽሐፍ በእርሱ ላይ እጽፋለሁ። እንዲህ ብሎ እግዚአብሔርም ይህን ብዙ ነገርም በተናገረ ጊዜ ተደሰተ። ከዚህ በኋላ በሰላም አረፈ። እናቱ ሳራ በተቀበረችበትም በአብርሃም መቃብር ተቀበረ። የአብርሃምና የይስሐቅ እንዲሁም የያዕቆብ በረከታቸው፣ ረድኤታቸው፣ አማላጅነታቸው ከሁላችን ጋር ይሁን። ሕሊናችን በማሰባሰብ አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ መንግሥት ትምጣ፣ በቃድ በሰማይ እንደሆነች እንዲሁም በምድር ላይ ትሆን። የዕለት እንጀራች ጠንዛሬ በደላችንንም ይቅር በለን እኛም የበደልነውን ይቅር እንደምንል አቤቱ ወደ ፈተና አታግባን። ከክፉ አድነን እንጂ መንግሥት ናትና ኃይል የክብር ምስጋና ለዘላለሙ አሚን። መቤታችን ቅድስ ድንግል ማርያም ሆይ